ሰላም ሰላም ወዴ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ረመዳን ገብቷችኋል፣ እንኳን አደረሳችሁ። እንግዲህ ረመዳን ዛሬ ስምንተኛ ቀን ላይ ነን። ማሻላህ ያው ረመዳን እንግዲህ እንደምታዩት በጣም ነው የሚፈጥነው። ረመዳንን እንዴት እያሳለፋችሁት ነው? አላህ ጾሙን ከሚጠቀሙበት ያድርገን። የቁርአን ወር ነው። ቁርአን ላይ በርቱ፣ ዱአ አድርጉ። በረመዳን ሁሉም ዱአችን ተቀባይነት እንዲኖረው ዱአና አድርክ፣ አላህ ይቀበለን። ጾማችንንም፣ ዱአችንንም፣ ኸይር ስራችንን በአጠቃላይ አላህ ይቀበለን። እንዴት ናችሁ ወይ? የዛሬው ርዕሴ እንግዲህ የረመዳን ገጠመኞቻችሁ ይላል። ጉንፋን ይዘኛል፣ ለድምጼ ይቅርታ ጠይቃችኋለሁ ረመዳን ላይ ምን ገጠመኝ ያላችሁ የሚለው ርዕስ ነው። ጅላች የመጣት እስኪ የረመዳን ገጠመኞቻችሁን አብረን እየተጫወትን እና እናመሻለን ማለት ነው። ቤተሰብ በዚህ ሰዓት እንግዲህ ከች ብያለሁ። መቼም ማተኙ ያው ስራ ላይ የሆናችሁ ማላ ስራውን ቀለል ያደርግላችሁ፣ እንዲሁም ቁጭ ብላችሁ በቤታችሁ ደግሞ ቁርአኑን የቀራችሁ በመሀል አረፍ እያላችሁ የረመዳን ገጠመኝ ካላችሁ ገጠመኞቻችሁን ብታጫወቱን ደስ ይለናል። ምክንያቱም አንዳንድ አንድ ጊዜ በሰዓቱ የሆነ ነገር ሲፈጠር ወይ ገጠመኝ ካለፉ በኋላ ገጠመኝ የሆነና ቀለል ይላል እንጂ በሰዓቱ ከባባድ ነገሮች ሊሆኑ ይችላሉ። ግን አልፎ ደግሞ ስናየው ቀለል ማለት ሲያልፍ ሁሉም ነገር የሆነ የሚያዝናናን ነገር የሚያስቀን ነገር ሊሆን ይችላል። በሰዓቱ ግን ከባድ ነገር ሊሆን ይችላል እና እናንተ ረመዳን ላይ ምን ገጥማችሁ ያውቃል የረመዳን ገጠመኞቻችሁ ምንድናቸው ምንድን ናቸው የሚለውን ዛሬ እንጫወታለን ማለት ነው ቤተሰብ እስኪ በቅንነት ለክሽ እያደረጋችሁ ገባ ገባ በሉ በጣም ጉንፋን የያዘኝ ጉንፋን ይዞኛል ለድምጽ በጣም ይቅርታ ታውቃላችሁ እንግዲህ ሌላ ጊዜ ብዙም አያስቸግርም ዛሬ ግን ትንሽ ጉንፋን ስላስቸገረኝ ነው ቤተሰብ እስኪገባ ገባ በሉ። እሺ ተመልሻለሁ ቤተሰብ አድርጌያለሁኝ። ሰሞኑንም ያው ጠፍቻለሁ ታውቃለህ፣ ኢትዮጵያ ብዙ ብዙ ነገሮች እያስጠፋል፣ ኔትወርክ አይኖርም። እንደገና ነገር ረመዳን ነው ደግሞ ብዙም አይመችም። የቤት ስራ አለ ምን አለ ምን ልበላችሁ፣ በቃ ቢዚ ነው የምትሆኑት እና ረመዳን ላይ ለዛሬ የጠፋሁት ለዛም ብቻ ሳይሆንም ኢንተርኔት ብዙም አይደለም። ኢንተርኔትም በጣም ነው የሚያስቸግረኝ እና ለዛኔ የጠፋሁት ቤተሰብ እንዴት ናችሁ? ደና ናችሁ ወይ? ዛሬው ርዕሴ እንግዲህ የረመዳን ገጠመኞቻችሁ ምን ይመስላሉ የሚል ርዕስ ነው ይዤላቸው የመጣሁት። ረመዳን ላይ ምን አጋጥሟችሁ ያውቃል? ብዙ ገጠመኞች ይኖራሉ። አዛን ሳይል መፍጠር ሊሆን ይችላል፣ ረስቶ ውሃ መጥጣት ሊሆን ይችላል። ረ ብዙ ነገር፣ ምግብ ስሰሩ ምግብ መቅመስ ሊሆን ይችላል ሌላም ሌላም ብዙ በርካታ ገጠመኞች አሉና የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው የዛሬው ርዕስ እንግዲህ። አንዳንዴ ገጠመኝ ገጠመኝ ይኖራል። በሰዓቱ በጣም የተጨናነቅንበት ወይም ደግሞ የደነገጥንበት ነገር ሊሆን ይችላል። በኋላ ላይ ግን ስታስቡት እንደ ገጠመኝ ልታስቡ ትችላላችሁ። ሌላው ነገር ደግሞ በትክክልም ደግሞ ገጠመኝ ሊሆን ይችላል እና እስኪ እናንተም የራሳችሁን ገጠመኝ የምታጫውት ደስ ይለኛል። የዛሬው ርዕሴ እንግዲህ የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው። ረመዳን እንግዲህ የዛሬ ቀን ስምንተኛው ቀን ላይ ደርሰናል። ማሻአላህ። ያው እንግዲህ ረመዳን ታቃላችሁ በጣም ይፈጥናል። አላህ ጾሙን ከሚጠቀሙት ከኸይር ስራቸውን ከተቀበላቸው ባህሪያዎቹ ያደርገን። ቁርአን ላይ ባላችሁ ሰዓት ላይ በርቱ ቁርአን ቅሩ ባለችን ሰዓት። ሌላው ሌላው ነገር ትተነው በረመዳን ሰዓት መሽዳ ምን ምን እንደው የተለያዩ ነገሮችን እንትን ከማለት ይልቅ ከቻለን ቁርአን መቅራት ካልቻልን ደግሞ ብናዳምጥ የበለጠ ተጠቃሚ እንሆናለን። እሺ ላይክ እያደረጋችሁ ግን በር ላይ ያላችሁ ሰዎች እንዴት ነው በር ጎብኘት ታርጋችሁት ነው የምትመለሱትና በቅንነት ከመጣችሁ አይቀር ላይክ ሼር አድርጋችሁ እንዲሁም ደግሞ በርዕሴ ላይ ጻፍ ጻፍ አድርጋችሁ ብትመለሱ ደስ ይለኛል። የዛሬው ርዕሴ እንግዲህ የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው። የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው። ከብዙ ቆይታ በኋላ ተመልሽ ይመጥቻለሁ ቤተሰብ። እንዲሁም እስኪ ለክሽ ራጋችሁ የጠፋ ቤተሰቦች ቤተሰባችሁን ብታበረታትኝ ደስ ይለኛል። ያው የጠፋሁበት ምክንያት አንደኛ ኢትዮጵያ ስለገባሁ፣ ሁለተኛ ነገር ኔትወርክ በጣም ያስቸግራል። ዳታ አንዳንዴ ይሰራል፣ አንዳንዴ አይሰራም። እሱ እሱ ነው የሚያስጠፋኝ። ዋይፋይ ደግሞ ብዙም አይደለም አይሰራም እና ለዛነ የጠፋት ቤተሰብ በቅንነት ያው ተመልሻ አለው። እንግዲህ ከዚህ በኋላ አስተካክ ይመለሳለሁ ብዬ ተስፋ አደርጋለሁ። እናንተም ደግሞ ለክሽ እያደረጋችሁ ቤተሰቦቼ እንደ ድሮ የድሮ የድሮ አለኝታችሁን ብታሳዩኝ ደስ ይለኛል። በር ላይ ደግሞ ሰው ይታየኛል። የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው እንግዲህ ዛሬ ያው ረመዳን ቀን ስምንተኛዋ ቀን ላይ እንገኛለን። አልሐምዱላህ። አላ ጽሞ ከሚጨርሱት እንዲሁም ደሞ ጽሞ ከሚጠቀሙት ያድርገን ሀይረስራችንን ስራችንን አላ ይገበለን ስራ ላይ ያላችሁ ቤት ሰዎች ደሞ ስራውን ማለ ያቀለላችሁ እንዲም ደሞ ወደ ሀገር ገብታችሁ ገብት ሰጋ የምትጾሙ እንዲም አልহামዱሊላ ብ አላህ አመስግኑ ለዚህ ቀን ስላደረሳችሁ እኔም በዚህ አጋጣሚ አልহামዱሊላ ከዚህ በኋላ ቤተሰብ ሰጋ እንዲም ደሞ በአገሬ ላይ እንድሮ ረመዳን በዚህ መልኩ ደስ ብሎኛል ምክንያቱም ከብዙ አመታት በኋላ ቤተሰብ ጋር እንዲሁም ደግሞ ሀገራችሁ ላይ በሰላም ቤተሰብ ማግኘታችሁ ስትጾሙ በጣም ደስ ይላል እና አልሐምዱሊላህ፣ እኔ ዘንድሮ ደስ ብሎኛል። ለምን ስለዚ ሀገር ቤት ቤተሰብ ሆናችሁ ስትጾሙ፣ ሀገራችሁ ላይ ሆናችሁ ስትጾሙ እና ያው ታውቃላችሁ መቼም ስራ ነው እና እሱ ሀገር ላይ ንተሰትሎ እኩል አይደለም፣ ረመዳንን ስትቀበሉት ማለት ነው። በአጠቃላይ ግን እኔ ደስ ብሎኛል ዘንድ፣ አልሐምዱሊላ ምስጋና ለአላህ ይገባው። እናንተም ደግሞ በሀገራችሁ ገብታችሁ እንዲሁም ሀገራችሁ ላይ ከቤተሰቦቻችሁ፣ ከምትወዷቸው፣ እንዲሁም ከልጆቻችሁ ጋር ሰብሰብ ብላችሁ ረመዳን የምትጾሙ ያደርጋችሁ ዱዓይ ነው። ሁላችሁም ደግሞ ኢንሻላህ አላህ ጤናችሁን ይስጣችሁና ይህ ህልም የሚመስለው ነገር ቤተሰብ ጋ ገብቼ ጾም አለ ቤተሰብ እና ግንቼ ምናምን ይባለው ህልም ይመስለናል እንጂ ዱዓ ካደረጋችሁ ሁሉ ነገር ማይሳካ ነገር የለምና፣ ዱዓ አድርጉ። አላህ ዱዓችሁን ይቀበላችሁ። ለክሽሪ ያረጋችሁ እስኪገባ ገባ ወል ቤተሰብ ያው ታውቃላችሁ፣ እዚህ ኔትወርክችሁ ማያስቸግራልና እስኪ ለክሽሪ አውቃችሁ ገባ ገባ ወል ደስ ይለኛል። ቤተሰብ ላፕቶፕ ምን ሌላችሁ እስኪ ነገር ኔት አይሰራም። ዛራ ግን አንዳንድ ነገር ባይላችሁ ደስ ይለኝ ነበረ። እንደ ድሮ በር ምናምን ምናምን መታየት አልተዋልተል ቀረም። እኔ ሰሞኑን ስለጠፋሁ ብዙ ነገሮች ጠፍተውብኛል፣ ማለት ከዩቲዩብ ከራኩኝ እንግዲህ። ያው በመሀል በመሀል የተወሰነ ሰዓት እመጣለሁ እንጂ አንድ ሶስት ወራትን እያስቆጠርኩ ነው መሰለኝ ሙሉ ለሙሉ ከዩቲዩብ ላይ መስራት እንትን ካልኩኝ ማለት ነው። ግን አለው በመሀል መሀል የተወሰነ ጊዜ ቆይችን ቢሆን እመጣለሁ ኔትወርክ እንደዚሁ ሳገኝ ዳታ ሲሰራልኝ መለስ ስላለውኝ እና ለዛ ነው ቤተሰቦቼ በብዛት የምጠፋው። ለማንኛውም ሁላችሁንም ከልብ ነው አመሰግነው። በውስጥ መስመር መታችሁ ጠፍተሻል ምንች ነው ይላላችሁኝ ለጠየቃችሁኝ ከልብ ነው የማመሰግነው ቤተሰብ በነገራችን ላይ የኢትዮ ቤተሰብ ማለት ልክ እንደ ቤተሰብ ነው ስትጠያየቁ የውሏችሁን ምናምን በቃ ብዙ ነገሮቻችንን ሼር ስለምንደራረግ ዩቲብ ላይ የቀኑሯችን ብዙ ነገሮችን ሼር ስለምንደራረግ አንድ ሰው ሲጠፋ መጠየቅ ይሄ ግዴታ ነው። ምክንያቱም ቤተሰባቸው ሲጠፋ ቤተሰብ የሆነ ሰው ሲጠፋ ዝም አትሉ። እኔ በራሴ ብዙ ማቃቸው ልጆች ሲጠፉ ብዙ ጊዜ ይጠይቃሉ። የጠፍተው ነው ምናምን እላለሁ። ግን ያው በተለያየ በውስጥ መስመር ማንገናኝ ከሆነ ደግሞ እነዛ ልጆች ማግኘት አልችልም እንጂ ብዙ ጊዜ ይጠይቃለውኝና ለማንኛውም ግን እኔን በውስጥ መስመር መታችሁ፣ እየጠፈች ነው አለሽ ወይ በሰላም ነው ወይ ብላችሁ ለተጨነቃችሁ ቤተሰቦቼ በሙሉ በሰላም ነው አልሐምዱላ። ኢትዮጵያ ስለገባው ኔትወርክ ብዙ ስለሚያስቸግር ነው። በቀጣይ እንግዲህ ኔትወርክ ይስተካከላሉ እየተስፋ አደርጋለሁ። አልሐምዱላ ዘንድሮ ረመዳንን ከቤተሰብ ጋር እንዲሁም ደግሞ በሀገሬ ላይ ስለ አላህ ለዚህ ስላበቀኝም ደስ ብሎኛል። አልሐምዱላ ለአላህ ምስጋና ይገባው። አንዳንዴ የተደረገልን ነገር አሳነሰን ማየት የለብንም። እኔ እውነት የምላችሁ ከልብ ከልብ ይሁን ከልብ ደስ ብሎኛል። ምክንያቱም ከብዙ አመታት በኋላ ለመጀመሪያ ጊዜ ከቤተሰብ ጋር ከእንዲሁም ደግሞ በሀገር ላይ ስጾም በጣም ነው ደስ ያለኝና አልሐምዱሊላ። እናንተም ለዚህ ያብቃችሁ በሀገራችሁ እንዲሁም ደግሞ ከቤተሰቦቻችሁ፣ ከምትወዷቸው ሰዎች ጋር ከልጆቻችሁ ጋር እንዲሁም ረመዳን ለመጾም ያብቃችሁ ብላለሁ ሁላችንም ከልብ ነው የማመሰግነው ለክሽል ያደረጋችሁ የዛሬው ርዕሴ እንግዲህ የረመዳን ገጠመኞቻችሁ ነው የሚለው ረመዳን ላይ ምን አይነት ገጠመኝ አላችሁ ሁላችንም የራሳችን ገጠመኝ ይኖረናል ግን አስተማሪም ቁም ነገር ያለውም ገጠመኝ ይኖራል እንዲሁም ደግሞ ዘና ብለንበት ስቀንበት የምናልፋቸው ገጠመኞች ይኖራሉ እና ረመዳን ላይ ምን ገጥማችሁ ያውቃል? እስኪ የማትረሱት ገጠመኝ ምንድን ነው? ብዙ በርካታ ገጠመኞች ይኖራሉ። በተለይ ደግሞ ስደት ላይ ሆናችሁ አንዳንድ ገጠመኞች ይኖራሉ። ብቻ ግን አዲስ ሂዳችሁ ሊሆን ይችላል፣ በቋንቋ ሳትግባቡ ቀርታችሁ ሊሆን ይችላል። ብዙ ገጠመኞች አሉ አሉና፣ እናንተ ምን ገጠመኝ ያላችሁ? ጉንፋን ይዞኛል። የዛሬው ይለያል እና በቅንነት ማለት ነው። ላይ ካርጉ በር ላይ ያላችሁት ላይ ካርጉ ከዛ በመቀጠል ገጠመኞቻችሁን መጻፍ ትችላላችሁ። የረመዳን ገጠመኛችሁ ምን አላችሁ? ረመዳን ላይ ምን አጋጥማችሁ ያውቃል ነው የሚለው የዛሬው ርዕስ። እንግዲህ በነገራችን ላይ ብዙ አልቆይም ያው እንትን ነው ምንድን ነው ብዙም አልቆይበት። ምክንያት ኔትወርክ ጉዞ አይደለም። ግን ከመጣችሁ ደግሞ ላይክ ሼር አድርጋችሁ ቁጭ በሉ ማለት ነው። ሁለተኛ ነገር መልላችሁ ነበረ?

እሺ ቤተሰብ በርላንድ ሰይታኛ ላይ የዛሬው ርዕሴ የረመዳን ገጠመኞቻችሁ ምን ይመስላሉ? ነው የሚለው። ረመዳን ላይ በርካታ ገጠመኞች ይኖሩናል። ከነዚህ ገጠመኞች የማትረሱትና እንዲሁም ደግሞ ያስተምራል ብላችሁ እንዲሁም ደግሞ ትንሽ ፈገግ ያስብላል ብላችሁ ያሰባችሁት ገጠመኝ ካላችሁ ማካፈል ትችላላችሁ። ቤተሰብ ማካፈል ትችላላችሁ። በጣም ይቅርታ እንግዲህ ዛሬ ጉንፋን ይዞኛል በጣም ከምነገራችሁ በላይ ግን እንደ አጋጣሚ ዳታ ሳገኝ ነው የገባሁት ማለት ቤተሰቦቼ እስኪ ዘያረላጋቸው ትንሽ ደቂቃም ቢሆንም በርካታ ቤተሰቦቼ በውስጥ መስመር የሚያውቁኝ ያረ የጠፍተች ነው ብለው የሚጠይቁኝ ቤተሰቦች አሉ እንዲሁም ደግሞ በውስጥ መስመር ሊያገኙኝ የማይችሉ ያሳሰባቸው ቤተሰቦች ካሉ እንደዚህ በዚህ አጋጣሚ ገባ ስል ይጠይቁኛል ስለዚህ እንደዚሁ ያሰባችሁ ቤተሰቦች ካላችሁ እኔ በጣም ደህና ነኝ። ኢትዮጵያ ስለገባሁ ኔት ስ ትንሽ ኔት ስለሚያስቸግር ነው። በቀጣይ ደግሞ ኢንሻአላህ አዲስ አዲስ ቪዲዮዎችን እሰራለሁ ብዬ ተስፋ አደርጋለሁ። እናትም ጥያቄ ካላችሁ ጥያቄያችሁን መጠየቅ ትችላላችሁ። የምሰራላችሁ ቪዲዮ ካለም ይሄ ነገር ብትሰሪ ብላችሁ ኢትዮጵያ እንደመሆኔ ይሄ ይሄ ከኢትዮጵያ ያስፈልገናል ብትሰሪልኝ የምትሉት ቪዲዮን ካለ እሰራለሁ። ቤተሰቦች በቅንነት ማለት ነው። ያው እኔም የማስበው ነገር ለምሳሌ እዛ ውጭ ሆኜ እዚህ ሐገር ላይ ሆነው ይሄ ቪዲዮ የሚሰሩልን ብዬ የማስበው በርካታ ነገሮች ነበሩ፣ እና እኔ ግን ስመጣ እዚህ ያው እዚህ ሐገር ላይ ሆናችሁ ስታዩት አይ ይመጣላችሁም። ከሀሳቡ እና ከእናንተ ጥያቄ ካለ ግን ልሰራ እችላለሁ፣ ቪዲዮ ልሰራ እችላለሁ። ጥያቄ ካላችሁ በጥያቄያችሁ መሰረት ልሰራ እችላለሁ። ቪዲዮ ይሄን እንደዚህ አይነት ቪዲዮ ብሰል ይልምናችሁ ከጠይቃችሁኝ እሰራላችኋለሁ ኢትዮጵያ እንደመሆነ ማለት ነው ኢትዮጵያ ላይ ምን አይነት መረጃ ማግኘት ትፈልጋላችሁ በመቀጠል የዛሬው ርዕሴ እንግዲህ የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው የረመዳን ገጠመኝ እስኪ ምን አላችሁ በርካታ ገጠመኞች ይኖራሉ ረመዳን ላይ እንግዲህ ብዙ ነገሮች ይኖራሉ እና ስራው ድካም ብዙ ነገሮች አሉ እና በዛ መሀል ደግሞ በርካታ ገጠመኞች ይኖሩናል እናንተስ ምን አይነት ገጠመኝ አላችሁ ረመዳን ላይ ምን ማትረሱት ገጠመኝ አላችሁ ነው ሚል የዛሬው ርዕሴ ሁላችሁም የራሳችሁን ብንጫወት ደስ ይለኛል ብዙ አልቆይም ግማሽ ሰዓት እንደሆነ ነው ግማሽ ሰዓት ምናምን ምንቆየ አስራ አምስት ደቂቃ ሆኖኛል ምክንያቱም ኔት ዳታ ብዙም ስለማስቸገር ብዙ አልቆይም እሺ ቤተሰብ አላችሁ የላችሁ? እሺ የዛሬው ርዕሴ የረመዳን ገጠመኞቻችሁ ነበር የሚለው። የረመዳን ምን አይነት ገጠመኝ አላችሁ? ካላችሁ ገጠመኞቻችሁ ጨዋወታችሁን አብረን እንቆያለን፣ ካልሆነ ደግሞ እንወጣለን ነው ነው ከጣሪ ካላችሁ ቤተሰቦች ሁላችሁንም ስለመጣችሁ ከልብ አመሰግናለሁ። ላይክ እያረጋችሁ ከቻላችሁ ደግሞ ሼርም ጨምሩ። የጠፋሁት ያው ጠፍቻለሁ። በተለያዩ መክንያቶች፣ አንደኛ ኔት ስለሌለኝ ነው የጠፋሁት ቤተሰብ። እሺ ክብሯን ቤተሰቦቻችን የዛሬው ራሳችን የረመዳን ገጠመኞቻችሁ ምን ይመስላሉ ነው የሚለው የረመዳን ገጠመኞች ካላችሁ ገጠመኞቻችሁን ማውራት ይቻላል በጽሁፍም እንዲሁም በድምፅም ከፍ ማለት ከቻላችሁ ከፍ ማለት ይችላላችሁ ቤተሰብ ላይክ እያደረጋችሁ ላይክ ላይክ ኧረ ላይክ አድርጉ እንደ ሁላችሁንም ከልብ ነው የማመሰግነው። እስካሁን እንግዲህ አብራችሁ ስለቆያችሁ ልበል። ረመዳን እንግዲህ መልካም ረመዳን፣ መልካም ነገሮችን ኸይር ኸይር ስራዎችን የምንሰራበት እንዲሁም ደግሞ ኸይር ስራችንን፣ ጾማችንን አላህ ይቀበለን። ጾሙ ከሚጨርሱት ባሪያዎቹ አላህ ያድርገን። ሁላችሁንም ከልብ ነው የማመሰግነው። እስካሁን አብራችሁ ስለቆያችሁ እኔም ልውጣ። ላይክ ይረሳችሁ፣ ግን ላይክ ማለት ነው ቤተሰብ ደናደሩ ልበላችሁ ደናደሩ ልበላችሁ ተገድቻለሁ። ደናደሩ ደናደሩልኝ።